በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ወር በገባ በሃያ አንደኛው ቀን ከሚታሰቡት መካከል ስውራኑ ስድስቱ ቅዱሳን ዘገዳመ ጎረጎር ማርያም፣ በሞት ፈንታ የተሰወሩት ስድስቱ ቅዱሳን ዘገዳመ ጎረጎር ማርያም የገዳመ ጎረጎር ቅዱሳን እግዚአብሔር እንደነ ሄኖክና ኤልያስ በሞት ፈንታ የሰወራቸው ታላላቅ ቅዱሳን ናቸው። ከእነርሱም ውስጥ ከሀብታሞቹ ቤት የማዕድ ፍርፋሪ እየሰበሰበ የሚያመጣና በጾም በጸሎት ላሉ ባሕታውያን የሚሰጥ አለ። ከእነርሱም ውስጥ የውጭና የውስጥ ቅድስናውን ንጽሕናውን ሰው እንዳያውቅበት እብድ መስሎ የሚኖር አለ። መራራ የሆነ የበረሃ ቅጠልና ሣርን የሚመገብም አለ። ለዚህ ዓለም ሰዎች ፊቱንና መልኩን እንዳያሳይ በገዳም ውስጥ ዘግቶ የሚኖር አለ። ከተራራ ስር የተሰወረ አለ። ችግረኛና ድሃ መስሎ የሚኖር አለ። ከነርሱም ውስጥ በኋለኛው ዘመን የሚሆነውን ነገር በትንቢት የሚናገር አለ። በነፋስ ክንፍ ረቂቅ በሆነ በደመና ጀርባ የሚጓዝ አለ። ከነርሱም ውስጥ ስለተሰወሩ ምስጢራት ሁሉ ከቅዱሳን መላእክት ጋር የሚነጋገር አለ። በህይወት በብሔረ ህያዋን የሚኖሩትን ተመልክቶና በእነርሱም ተባርኮ የሚመጣ አለ። በሌሊት ራእይ የገነትን ቦታዎችና ውበቷን የሚያይ አለ። የኀጣንን ኑሯቸውን የጩኸታቸውን ድምፅ የሚሰማም አለ። የእነዚህም እጅግ የከበሩ ቅዱሳን ስማቸው አቡነ መራዊ፣ አቡነ ምሰሶ፣ አቡነ ደንቆሮ፣ አቡነ ሞአብራ፣ አቡነ ሙሴ አቡነ አላሽኝ ይባላሉ። በዝምታ በተደሞ የማይሰማ በመምሰል እንደ ደንቆሮ ሆኖ መላ ዘመኑን ለዓለም ሙት ሆኖ ስለኖረ አቡነ ደንቆሮ የተባለ አለ። መራዊ ማለትም መራዊ ዘክርስቶስ የክርስቶስ ሙሽራ ማለት ነው። እርሱም በታላቁ በዋልድባ አብረንታንት ገዳም አበምኔት ሆኖ መነኮሳቱን የመራ ነው። ምሰሶ ማለትም አምደ ሃይማኖት የሃይማኖት ምሰሶ ማለት ነው። ሞዓብራ ማለትም ሞአ ሃራሁ ለክርስቶስ አሸናፊ የሆነ የክርስቶስ ሠራዊት ማለት ነው። ሙሴ ማለትም በልቡ ሽንገላን የማያውቅ ሩሩህ የዋህ ማለት ነው። አላሽኝ ማለት በጸሎቱ ኃይል በደልን አበሳን ይቅር የሚያስብል ምሕረትን የሚያሰጥ ማለት ነው። የእነዚህም ክቡራን ቅዱሳን የትውልድ አገራቸው ምድረ አጋዚት የተባለች ኢትዮጵያ ናት። የተወለዱባት አውራጃም ላኮ መልዛ ትባላለች። በኋላ ላይ ወሎ ተባለች። ዳግመኛም የደላንታ ቦታ የዋድላ ሜዳ ይሏታል። ሌሎች መጠሪያ ስሞች አሏት። እነዚህ ቅዱሳን በዚህች አገር ሲወለዱ ከሕፃንነታቸው ጀምረው ተጋድሏቸው አብረው የጀመሩት ናቸው። ሰባት ዓመት ሲሞላቸው ወደ ትምህርት ቤት ገብተው አውሎጊስ ወደተባለ ደገኛ መምህር ዘንድ ሄደው የቅዱሳት መጻሕፍትን ምሥጢር ተማሩ። መምህራቸውን በመንፈስ ቅዱስ ተሞልቶ እነርሱ ታላላቅ ቅዱሳን እንደሚሆኑና በዘመናቸውም ግራኝ የሐመድ እንደሚነሳ ትንቢት ተናገረ። አጼ ሱስንዮስም በ1616 ዓመተ ምሕረት የካቶሊክን ሃይማኖት ካልተቀበላችሁ ብሎ ጎንደር ደንቀዝ ላይ ከ8000 በላይ የሚሆኑ ክርስቲያኖችን ከሰየፋቸው በኋላ በመቅሰፍት ተመቶ ምላሱ ተጎልጉሎ ወጣ። በዚህም ወቅት መኳንንቱ ምን ማድረግ እንዳለባቸው ሲያማክሩ አንዲት ፍኖቲ የምትባል ከቤታቸው የምትኖር ደግ ባልቴት ከጨጮ በላይ ያለ ጻድቅ ስሙ አቡነ መራዊ የሚባል ካህን ቢባርከው ምላሱ ይመለሳል፣ እርሱም ከመንግስቱ ይፈልሳል፣ ፋሲል ይነግሣል በማለት መከረቻቸው። የንጉሱም ጭፍሮች አቡነ መራዊ ያሉበትን አፈላልገው አግኝተው ነገሯቸው። እርሳቸውም በሰረግላ ብርሃን ተጭነው በመሄድ በመስቀላቸው ባርኮ ምላሱን መልሰውለት ፈውሰውታል። ንጉሱም ከዳነ በኋላ አዋጁን በአዋጅ ሽሮ ተዋህዶ ሃይማኖት ትመለስ፣ ፋሲል ይንገስ ብሎ አርፏል። አጼ ሱስኒዮስ የካቶሊክን እምነት ካልተቀበላችሁ ብሎ ሊቃውንቱን በአንድ ቀን ባሳረደ ጊዜ ንጉሱ ወዲያው ኦርቶዶክስ ይርከስ፣ ካቶሊክ ይንገስ ብሎ ያወጀበት ምላሱ ተጎልጉሎ ከወጣ በኋላ በታምራት ተጎልጉሎ የወጣውን ምላሱን በመስቀላቸው ባርከው ወደ ነበረበት በመመለስ የፈወሱት ሌሎችም ቅዱሳን እንዳሉ ታሪካቸው ያስረዳል። ለምሳሌ የማኅበረ ሥላሴው አቡነ አምደ ሥላሴ፣ የጩጊ ማርያሙ አቡነ ምእመነ ድንግል ይጠቀሳሉ። ይህም ማለት አቡነ አምደ ሥላሴ፣ አቡነ ምእመነ ድንግል፣ አቡነ መራዊ ወይም ሌላ ጻድቅም ቢሆን እንዲሁ አፄ ሱስንዮስን ምላሱን ወደ ነበረበት መልሰው አዳኑት ተብሎ ለሁሉም ቅዱሳን ቢነገር ታሪኩ እርስ በርሱ የሚጋጭ አይደለም። የእነዚህንም እጅግ የከበሩ ስድስት ቅዱሳንን ገድላቸው ከሌሎች ቅዱሳን ገድል ልዩ የሚያደርገው ነገር ቢኖር በአፄ ልብነ ድንግል ዘመን በቱርኮች አጋዥነት በሀገራችን ላይ ተነስቶ ለ15 ዓመት ቤተ ክርስቲያንን ሲያቃጥል፣ ካህናትን ሲያርድ ስለኖረው ስለ እግራኝ ሐመድ መነሻ ምክንያቱ ምን እንደሆነ ዘርዝሮ ስለሚያስረዳ ነው። ገድለ ስድስቱ ቅዱሳን ዘገዳመ ጎረጎር እንደሚናገረው ቅዱሳኑ ጽኑ የሆነውን ተጋድሏቸውን ከፈጸሙ በኋላ ጌታችን መስከረም 21 ቀን በክብር ተገልጦላቸው እንዲህ የሚል ታላቅ የምሕረት ቃል ኪዳን ገብቶላቸዋል። ስማችሁን የጠራና የዘከረ ሰው ዕድል ፈንታው ከእናንተ ጋር ይሁን። ወደ ገዳማችሁ የሚመጣውን ሰው እስከ ዐሥር ትውልድ ድረስ እምረዋለሁ። ወደዚህ ወደዚህች ገዳም በልቡ ሊመጣ አስቦ መምጣት ያልቻለውን ሰው መጥቶ ሰግዶ እንደተሳለመ ይቆጠርለታል። እርሱ ይድናል፣ ልጆቹን ሚስቱንም ያድናል ለቤተ ክርስቲያን መባ የሰጠ ዋጋውን በሰማያት ያገኛል። መባ መስጠት ያልቻለ ሰው ገድላቸውን ያለምንም ጥርጣሬ ያድምጥ። በፍጹም ልቦናው ለተከታተለ ሰው መባ እንደሰጠ ይቆጠርለታል። ቦታችሁ እንደ ኢየሩሳሌም ትሁን። ይህችን ቦታ ያየ ሰው ኢየሩሳሌምን አላየሁም አይበል። ይህችን ቦታ ኢየሩሳሌም ናትና ወንዞቿ እንደ ገነት ወንዝ እንደ ጊዮንና እንደ ጤግሮስ ናቸው። በገዳሙ ጠበል በንጹሕ ልብ አምኖ ንስሐ ገብቶ የተጠመቀ ሰው እንደ አርባና ሰማንያ ቀን ሕፃን ይሆናል፣ የሠራው ኀጢአቱ ሁሉ ይደመሰስለታል። በገዳሙ ጠበል በንጹሕ ልብ አምኖ ንስሓ ገብቶ የተጠመቀ ሰው እንደ አርባና ሰማንያ ቀን ሕፃን ይሆናል፣ የሠራው ኀጢአቱ ሁሉ ይደመሰስለታል። መታሰቢያችሁን ለማድረግ የሚደክመውን ሰው በቤቱ ውስጥ የእንስሳት ሞትን ቢሆን ቸነፈር አይገባም። እስከ ልጅ ልጁ ድረስ የሥራው ፍሬ ይባረካል። ጌታችን በገባላቸው ቃል ኪዳን መሠረት ቅዱሳኑ የተሰወሩበትን ምድር ጎረጎር ገዳምን እንደ ምሰሶም አንስተው አስባርከዋታል። ቅዱሳኑ እንደ ሄኖክና ኤልያስ ከሞት የተሰወሩባት ናት። ምዕራፈ ቅዱሳን ጎረጎር ቅድስት ድንግል ማርያም አንድነት ገዳም የምትገኘው በሰሜን ወሎ አገረ ስብከት በመቄት ወረዳ ከባህር ዳር ወደ ወልዲያ የሚወስደው መንገድ ላይ የምትገኘው ደብረ ዚጥ ከተማ በስተደቡብ ምዕራባዊ አቅጣጫ 12 ኪሎ ሜትር ርቀት ላይ ሲሆን ከደብረዚጥ ከተማ የሦስት ሰዓት እግር ጉዞ ላይ ይገኛል። የእኚህ እጅግ የከበሩ ቅዱሳን ረዴት በረከታቸው ይደርብን፣ በጸሎታቸው ይማረን። የመረጃ ምንጭ ገዳመ ጎረጎር ማርያም በ2010 ዓ ም ያሳተመው ገድለ ስድስቱ ቅዱሳን ነው። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።